ሰላም ውድ የኔ እውነት ዩቲብ ቻናል ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ጾም እንዴት ነው? ብዙ መልካም እግዚአብሔር ይመስገን። ዛሬ አንድ ነገር ልነግራችሁ ነው የመጣሁት። እሱ ምንድን ነው? ብዙ ጊዜ ከጎናችን ናቸው ብለን የምናስባቸው ሰዎች፣ ቤተሰብ፣ ጓደኛ እናት አባት ሁሉም የሆነ ቀን ከኛ ይሄዳሉ ላይመለሱ ማለት ነው። ስለዚህ በምንችለውና ባለን ጊዜ በፍቅር፣ በሰላም፣ በመተሳሰብ ብንኖር ምክንያቱም ሲሄዱ አይመለሱምና መመለስ ብንችልም ብዙ የምናስተካክላቸው ነገሮች ቢኖሩ ብለን ብናስብ የፈለገ ቢሆን አይመለሱ ብናለቅስ ብንዘል ብንፈርጥ ምንም። እዚህ ጋ እንዲ ያለኝ፣ እዛ ጋ እንዲ ያለኝ፣ ይሄን ላስተካክለው ማለት አንችልም። ስንሄድ ግን ባለን በተሰጠን እድሜ ግን መልካም መስራት መልካም ማድረግ እንችላለን እመሰላችሁ። የዛሬ ስድስት ወር ልክ የመስቀለት ማለት ነው ጓደኛ ይናንተዋት ትሞታለች ብዬ አላቸው። እንደሌላ ጊዜ ትድናለች ብዬሽ ነበር የማስበው። የሚገርመሽ ለአዲስ ዓመት ከማህበረ ቅዱሳን ጋር ብዙም ፕሮግራም ሰርተን ነበር። እንግዲህ እንኳን አደረሰሽ፣ እንኳን ለዚህ ቀን በቃሽ ዛንቺ ሁለት እንድላ፣ በቅርቡም ተመርቀሻል። በቅርቡም ተመርቂያለሁ፣ ከአይቼም ወጥቻለሁ። እግዚአብሔርን ተስን ስታውራ ያው ስራ ልጀምር ምናምን በቃ ለሚቀጥለው አዲስ ዓመት ብዙ ነገሮች መፍጠር አለብን ብዬ ማስታወቂያ መስራት እፈልግ ነበር። መኖር ስትጓጓ ተመርቃ ነበርና የመት እንሰራበት ነው፣ እንለወጥበት ነው ብላ ስትመ ከኔ ጋርም ደግሞ እቅድ አውጥተን ነበረ፣ መቋጫ ስራ ልትሰራ ብዙ መልካም ነገር ልናደርግ፣ እንደኛ ያሉትን ልናበረታ እንደግ አልሆነም። ልታወራኝ እየፈለገች የውስጧን ሰዓት ነግረኝ ጓደኛዬ ሚስጥሯን ሳላውቅ ጥላ ሄደች። ምን እንደሚከፋኝ ይታውቃላችሁ። ትምህርቷን ስትማር ብዙ አካ ክፍላል ሆስፒታል ሉን እንኳን ስለ ትምህርት ታስብ ነበር። ምክንያቱም እናቷ እሷን ትምህርት ለማስተማር ብዙ ወርቅ አስከፍላለች። እግዚአብሔር ይመስገን ተመርቃ ስቃ ማየታችን አንድ ነገር ነበር። እያቸዋት አትልጅ

የሆነ አመል ይኖርበት እና ይህንም ሁሉ የሚታመም ሰው ይመጣል ብላችሁ ስታስቡ፣ ይድናል ብላችሁ ስታስቡ፣ የሆነ ቀን የውነት ሄዳል ላይመለስ ማለት ምን እንደሚገባ እንደዚህ በቃ ኮሞ ውስጥ ከመግባቷ በፊት ውስጥ ከመግባቷ በፊት ደውላልኝ ነበረ። ሰርግ ላይ ነበሩ። በኋላ አልደወልልሽ አልኳት ማታ እኔም ደግሞ የሚሰለኝ በቪዲዮ ደወሉልኝ ማለት ነው። እና ሳያት በጣም ታስፈራለች። ወዲያው ሄድኩኝ ከባለቤቴ ጋር ነበር እና ስታየኝ ያወቀኝ እጄን ያዘች፣ እንዴት አለች። ምን እንደፈለገች ሳላውቅ ምን እንደፈለገች ሳላውቅ

ማህበር የሚያሰረታለን ለምናስ በእርግጥ የጽዋ ማህበር አለ ቅድስት አርሴማ ነው። የቅዱስ ተለተ ጴጥሮስ ግን ደግሞ እንደኛ በኦክሲጅን ያሉት እግዚአብሔር ፈቅዶላቸው

እዛ ሄጄ ድንገት ደወለ እና በእርግጥ የምተዋወቅ ነበር። መሙን የሚያውቅ ሰው ለዛኛው ያዝኔ ደውሉ አደራ አለኝ። ምናልባት አይታኩት ይሆናል። አንድ ወንድም ነበረ፣ ጥቁር አንበሳ እሱ ምንደኛ ተማሚ ነው። ስምንት ወር ምናምን ያክል ሆስፒታል የእሱ ራሱ ታዝን ነበር፣ በጣም ከስ ብለት ነበር። እና ሞቷን ስሰማ ከብዶኝ ነበረ፣ በጣም ከብድ ነበር። እናቷ ያሉበት ቤት ሁኔታ ሲታሰብ፣ ልጇ ያለችበት ሁኔታ ሲታሰብ፣ እግዚአብሔር ልጇን ሴትላለበላዲ ታምላ ልጇን ጠብቅላት፣ እናቷንም እግዚአብሔር አበርትቶ ያጽናላት ቤተሰቦች ገርማቹ እሷ የሞተችበት በአስራ ሰባት አይደለም፣ የዛሬ ወር በአስራ ሰባት ደግሞ ሌላኛው ወንድማችንን አጣ። አበበ ይባላል። እሱ እሱ ልክ እንደ እሷ ተስፋ ነበር። እኔ ከዚህ ወጥቼ ገዳም እንሄዳለን ይለኛል እሱ ማህበር እና ቋቁማል ነበር። እንደዛም ሆኖ እንኳን በጓዳጉ ስላሰራ ጊዜ ነበር። በቅርብ እንደውም አንድ ጻ ልጅ በልብ ደግሞ ቲክቶክ ላይ ላይ ራሱ እያሰባሰብ ነበር አብረን። በጣም ነው የሚከፋኝ፣ ማለት መኖር የሚጓጓ ወጣት ይሆናል።

ጓደኛው ቤተሰብ ምንም ያላችሁ የሰው ልጅ ሲፈጠር ውድ ነው። ማርያምን ውድ ክርስቶስ በደሙ የገዛ ባሪያ ሳንሆን የንጉስ ልጆች የሆነ ስለዚህ ውድ ስለሆነ ውድ የሆኑ ሰዎች ስለሆነ እርስ በርሳችን ተዋደ ያለንን ጊዜ በፍቅር በሰላም እየሳሰብ ቢተን መች እንደምንለያይ እኮ አናውቅ። በሰማይም ደግሞ ለመንግስቱ እንድንገናኝ መልካም እየሰራሉ ምሳ እየገባል እግዚአብሔር የረዳውን ፍቀደለ ስጋው ደግሞ እየተቀበለ የመመጽወት ጸጋለን የመጸወትን የታመመ የጠየቅን ጊዜያችንን የምንጠቀምበት ቤተሰቦችን ሳይረፍድባችሁ ሳታጧቸው ቤተሰቦቻችሁ ሁላችንም የሆነ ቀን እንሄዳለን፣ ግን በአንድ ላይ አይደለም። የሁላችን ይቀረብና ያች ቀን ሳትመጣ ሳንለያይ ያለንን ጊዜ እንጠቀም። መልካም እንስራበት፣ ፍቅር እንስራበት። ቤተሰቦቼ የጓደኛ ነፍስ ይማር በሉልኝ፣ እኔንም በጸሎታችሁ አስቡ። እግዚአብሔር እርቱን እንዳልኳችሁ፣ የቅድስት አርሴማና የቅድስት ወለተ ጴጥሮስ ማህበር አለን። የማህበር ልጆች እንደ እግዚአብሔር ፍቃድ ጸበል ጸዲቅ አዘጋጅተዋል። በስሙ በሚቀጥለው ቪዲዮ ደግሞ እሱን አሳያችኋል። እስከዛው ሰላም። እንግዲህ ሰብስክራይብ ያላረጋችሁ ሰብስክራይብ አርጉ፣ ላይክ ሼር እያረጋችሁ ለብዙዎቻችሁ እግዚአብሔር ስጥል። አመሰግናለሁ።